ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን በዛሬ ፕሮግራሜ በጣም በርካታ ህመሞችን የሚፈውስ ነገር ግን በቀላሉ በየአካባቢያችሁ የምታገኙትን አንድ ውህድ አዘገጃጀት ነው የምነግራችሁ ይሄ ውህድ ጦስኝ እና ዝንጅብል ነው። ጦስኝ ለሰውነት በጣም በርካታ ጠቀሜታ አለው። ዝንጅብልም እንደዛው በሰውነታችን ውስጥ በጣም በርካታ ጠቀሜታዎችን ይሰጠናል። ነገር ግን ጦስኝና ዝንጅብል አንድ ላይ በሻይ መልክ አዘጋጅታችሁ ብትወስዱ ደግሞ የምታገኟቸው እጅግ በጣም በርካታ ጠቀሜታዎች አሉ። ስለዚህ ዛሬ ይህን ጥቅሞች እነግራቸዋለሁ። በተለይ የጦስኝ ጠቀሜታ ምንድን ነው? የዝንጅብል ጠቀሜታ ብቻ ለብቻ ምንድን ናቸው? ከዛ ደግሞ ጦስኝና ዝንጅብልን አንድ ላይ በሻይ መልክ አዘጋጅታችሁ ብትጠቀሙ ሰውነታችሁ ምን ጠቀሜታ ያገኛል የሚሉትን እናያለን ማለት ነው። አብራችሁን ቆዩ። ዶክተር ዮናስነ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ሁኑ። ይህን መረጃም ላይክና ሽር እያረጋችሁ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሰዎችን እንግባ በነገራችን ላይ አሁን አብዛኛውን ሰው በየቀኑ ሻይ መጠጣት ቡና መጠጣት እንደዚህ አይነት ነገሮች የተለመዱ ናቸው የምነግራችሁ ነገራችሁ ምንድን ነው እንደውም እነዚህ ሻይ ቡና እንደዚህ አይነት ነገሮችን ከምትወስዱ ይልቅ በቀን አንድ ጊዜ አሁን አሁን የምነግራችሁን ጦስኝና ዝንጅብልን በምነግራችሁ መንገድ አዘጋጅታችሁ ብትጠቀሙ በጣም ጤንነታችሁን በከፍተኛ ሁኔታ ማሻሻል ትችላላችሁ። እስቲ ጥቅሞቹን እኔ ለምሳሌ ጦስኝን ብንከላከል፣ ጦስኝ ከትልቁ የካንሰር ህመም ጀምሮ የተለያዩ ፈውሶች ይሰጠናል። ለምሳሌ ካንሰርን የመከላከል አቅሙ ከፍተኛ ነው። በተለይ በአሁን ሰዓት ላይ እንደሚታወቀው በጣም በርካታ ወገኖቻችን በፊት ያልነበረ፣ አሁን ላይ ግን ካንሰር በጣም እየተስፋፋ ብዙዎችን እያጠቃ ሕይወትም እየቀጠፈ ይገኛል። በተለይ በሴቶች ላይ የጡት ካንሰር፣ የማህጸን በር ካንሰር የተለያዩ ወንዶች ላይ የፕሮስቴት ካንሰር እንደዚህ አይነት ነገሮች አሁን ላይ ቁጥራቸው በጣም በከፍተኛ ሁኔታ እየጨመረ መጥቷል። ታዲያ የትኛውንም የካንሰር ሴል ለማዳከም ካንሰር ሴሎች ሰውነታችሁ ላይ እንዳይነቃቁ ጦስኝ በጣም ትልቅ ስራን ይሰራል። ጦስኝን የሚጠቀሙ ሰዎች በካንሰር የመያዝ እድላቸው በጣም ይቀንሳል። ስለዚህ ከካንሰር ጋር በተያያዘ ጦስኝ ትልቅ ጥቅም ይሰጣል። እሱ ብቻ ሳይሆን ይሄ በባክቴሪያ በፈንገስ አማካኝነት የሚመጡ ህመሞችንም በከፍተኛ ሁኔታ ይከላከላል በተለይ አሁን በባክቴሪያ በፈንገስ የሚመጡ ይሄ የመተንፈሻ አካል ችግሮች ለምሳሌ ሳል ሊሆን ይችላል፣ ጉንፋን ሊሆን ይችላል፣ ቶንሲል ሊሆን ይችላል። ከመተንፈሻ አካል ጋር ተያይዘው የሚፈጠሩ ችግሮችን በከፍተኛ ሁኔታ ይከላከላል። አሁን ጉንፋን በተደጋጋሚ የሚያጠቃችሁ ሰዎች ልክ ጉንፋን ሊጀማምራችሁ ሲል ጦስኝን ብትጠቀሙ በተለይ በዝንጅብል አሁን የምነግራችሁ አዘገጃጀት አለ። እንደዛ ብትጠቀሙ ጉንፋን በተደጋጋሚ እንዳያጠቃችሁ ጉንፋን ቶሎ እንዲጠፋ ያደርጋል። ሳል ካለባችሁ ጦስኝ ሳል እንዲወገድ ያደርጋል። የቶንሲል ሕመም በተደጋጋሚ የሚያስቸግራችሁ ከሆነ ይህን ጦስኝ ብትጠቀሙ፣ በአጠቃላይ ከዚህ ከመተንፈሻ አካላት ጤና ጋር ተያይዞ ትልቅ ጠቀሜታን ይሰጣል። እሱ ብቻ ሳይሆን የደም ግፊትን ለመቆጣጠርም ይረዳል። በተለይ የደም ግፊት ያለባችሁ ሰዎች በየጊዜው ደግ ፊታችሁ ከፍ ዝቅ እያለ የምትቸገሩ ሰዎች ጦስኝ ብትጠቀሙ የተረጋጋ የደም ግፊት ሰውነታችሁ ላይ እንዲኖር የማድረግ ስራን ይሰራል። በነገራችን ላይ ጦስኝ ይሄ ብቻ ሳይሆን ከስነ አእምሮ ጋርም በተያያዘ ትልቅ ጠቀሜታ አለው። ለምሳሌ ይሄ ከሙድ ከስሜት ጋር ተያይዞ የማረጋጋት ስራን ይሰራል። ጭንቀት፣ ድብርት እንደዚህ አይነት ስሜቶችን ይቀንሳል። የስትረስ ሆርሞን ሰውነታችሁ ላይ እንዲቀንስ ያደርጋል። ይሄ ደግሞ ጭንቀት ሲቀንስ ጥሩ የተረጋጋ ስሜት ውስጥ ስትገቡ በአጠቃላይ ለሰውነታችሁም ትልቅ እገዛን ያደርጋል። በሽታ የመከላከል አቅማችሁንም በከፍተኛ ሁኔታ ያሻሽላል። ታዲያ እነዚህን ሁሉ ጠቀሜታዎች የምታገኙት ከጦስኝ ነው ማለት ነው። ሌላው ዝንጅብል ነው የነገርኳችሁ። ዝንጅብል በተለይ በተለይ ዋነኛው ጠቀሜታው ከዚህ ከመተንፈሻ አካል ጤና ጋር ተያይዞ፣ አንደኛ ነገር የመተንፈሻ እብጠት ካለባችሁ ይሄ መተንፈሻ አካላችሁ ላይ የወጣ እብጠት ካለ እንደዚህ አይነት እብጠቶችን ለማጥፋት ይረዳል። አንዳንድ ጊዜ ወደ ሳምባ የሚሄድ የደም ዝውውር በከፍተኛ ሁኔታ በሚዳከምበት ጊዜ ዝንጅብል ስትጠቀሙ ይሄ ወደ ሳምባችሁ የሚሄደው የደም ዝውውር እንዲሻሻል የማድረግ ስራን ይሰራል። ነሳል፣ ጉንፋን፣ ይሄ ከመተንፈሻ አካል ጤና ጋር ተያይዘው የሚፈጠሩ ችግሮችን ይከላል ይከላከላል። ምክንያቱም ዝንጅብል በባህሪው በባክቴሪያ፣ በቫይረስ፣ በፈንገስ እንደዚህ የሚመጡ ኢንፌክሽኖችን የመከላከል ስራው በጣም ከፍተኛ ነው። ዝንጅብል ይሄ ብቻ ሳይሆን ጥቅሙ የምግብ መፈጨ ስርዓትንም በከፍተኛ ሁኔታ ያሻሽላል። በተለይ ምግብ ስትመገቡ አሁን የሚነፋችሁ፣ ይሄ ቶሎ አልፈጭም ይላችሁ የመክበድ ስሜት የሚሰማችሁ፣ አንዳንዴ የማቅለሽለሽ አየር ጋዝ የሚያስቸግራችሁ እንደዚህ ከምግብ መፈጨ ስርዓት ከአንጀት ከሆድ እቃ ጤና ጋር ተይዞ ችግር ካለ ባችሁ ዝንጅብልን ብትጠቀሙ ይሄ የምግብ መፈጨት ስርዓትን በከፍተኛ ሁኔታ ያሻሽላል። እሱ ብቻ ሳይሆን ዝንጅብል ከዚህ ከመገጣጠሚያ ከጡንቻ ህመም ጋርም ተያይዞ ትልቅ እገዛ አለ። የመገጣጠሚያ ህመሞች ካሉ የማስታገስ ስራን ይሰራል። የጡንቻ ህመሞች ካለባችሁ እነሱን ይከላከላል። ልክ እንደ ጦስኝ ደግሞ የደም ግፊትን የስኳር ህመምን የመቆጣጠር ስራን ይሰራል። እንግዲህ ዝንጅብልና ጦስኝ ጦሲኝ እነዚህን ትልቅ ጠቀሜታዎች ይሰጡናል ማለት ነው። እነዚህን እንዴት አዘጋጅታችሁ መጠቀም አለባችሁ? በመጀመሪያ ልክ እንደ ሻይ ውሃ ታፈላላችሁ። ግማሽ ብርጭቆ ውሃ ይበቃችኋል። አሁን በትልቅ የውሃ መጠጫ ብርጭቆ ግማሽ ውሃ ታፈላላችሁ። እዛ ላይ ግማሽ ማንካ የጦስኝ ዱቄት ትጨምራላችሁ። ከዛ ደግሞ በተመሳሳይ የተዘጋጀ ግማሽ ማንካ የዝንጅብል ዱቄት ትጨምራላችሁ። ታዲያ እነዚህ የጦስኝ ዱቄትና የዝንጅብል ዱቄቱን አንድ ላይ አርጋችሁ ልክ እንደ ሻይ ታፈሉታላችሁ። ከፈላ በኋላ አውረዳችሁ በማጥለያ አርጋችሁ በሻይ ብርጭቆ መቅዳት ነው። አጥልላችሁ ውሃውን ብቻ በሻይ ብርጭቆ ትቀዱታላችሁ። ከዛ የስኳር ህመም የሌለባችሁ ሰዎች ማር መጠቀም ትችላላችሁ። በነገራችን ላይ ማር በራሱ በጣም ትልቅ ጠቀሜታ አለው። በሽታ የመከላከል አቅማችሁን በከፍተኛ ሁኔታ ያሻሽላላችኋል። በዚህ በማር ውስጥ ያሉ ደግሞ አንቲኦክሲደንቶች በጣም በርካታ ጥቅም አላቸው። ከኢንፌክሽኖች ጋር ተያይዞ ከአንጀት ከሆድቃ ጤና ከዚህ ከምግብ መፈጨ ስርዓት ጋር ተያይዞ ማር የራሱን የሆነ ትልቅ ጠቀሜታ ይሰጣል። ስለዚህ አንደኛ ነገር አሁን ከዚህ ውህድ ጋር ማር መጠቀማችሁ ጣዕሙ የተሻለ እንዲሆን ያደርግላችኋል። የስኳር ሕመም ከሌለባችሁ ለጣዕሙም የማርንም ጠቀሜታ ለማግኘት አንድ ሻይ ማንካ ማር መጨመር ትችላላችሁ። የስኳር ሕመም ካለባችሁ ኖርማል፣ ባዶውን ጦስኝና ዝንጅብሉን ብቻ አፍልታችሁ መጠቀም ይኖርባችኋል ማለት ነው። እንግዲህ ይሄንን በዚህ መንገድ በቀላሉ አዘጋጅታችሁ ብትጠቀሙ ከላይ ያየናቸውን ጠቀሜታዎች ማግኘት ትችላላችሁ። እዚህ ጋር አንዳንድ መፈልጋቸው የምፈልጋቸው ለምሳሌ እርጉዝ ሴቶች ይህንን ውህድ መጠቀም የለባቸውም። በእርግዝና ላይ ያላችሁ ሴቶች ባትጠቀሙት መልካም ነው። ሌላው ደግሞ መድኃኒት የምትወስዱ ሰዎች ዝም ብላችሁ ባትጠቀሙ መልካም ነው። ሐኪማችሁን ማማከር ይኖርባችኋል። እንደምትወስዱት የመድኃኒት አይነት ይለያያል። ስለዚህ በቋሚነት የምትወስዷቸው መድኃኒቶች ካሉ ይሄንን ውህድ ብጠቀም ከዚህ መድኃኒት ጋር ይጋጫል፣ ችግር ይፈጥራል፣ አይፈጥርም የሚለውን የሕክምና ባለሙያችሁን አማክራችሁ መጠቀም ትችላላችሁ። ከዚህ ውጭ ችግር የሌለባችሁ ሰዎች በነገር ችሁ መንገድ አዘጋጅታችሁ ብትጠቀሙ በጣም በርካታ ጥቅሞችን ታገኛላችሁ ማለት ነው። ዶክተር ዮናስ ነበርኩ። የሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ በሌላ ጠቃሚና አስተማሪ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ